ስለ ትምህርት ስለ ዲፓርትመንት ነው፣ ስለ ኢንጂነሪንግ ዘርፍ ነው፣ ስለ ጤና ዘርፍ ነው። ዘን እነዚህ ዲፓርትመንቶች አብዛኛዎቹ በጣም ለፈላጊ ዲፓርትመንቶች እና እጅግ በላብራቶሪ በቤተ ሙከራ እየተደረገ ነው። ሰላም፣ ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን፣ ይህ ማዕደ ዜና ነው ከሰዓቱ አበይት መረጃዎች ጋር። እኔ ደረጃ ሀብተ ወልድ ነኝ። ሁለተኛ ቀኑን ባስቆጠረው የኢትዮጵያ የጤና ባለሙያዎች አድማ ተጨማሪ ሆስፒታሎችና የጤና ጣቢያዎች አድማውን መቀላቀላቸውን እንደቀጠሉ የጤና ባለሙያዎች ንቅናቄ አስታውቋል። ሙሉ በሙሉ የሥራ ማቆም አድማ ካደረጉት በርካታ የሕክምና ተቋማት መካከልም በአዲስ አበባ ያሉት ዘጠኙ ታላላቅ ሆስፒታሎች ይገኙበታል። እነርሱም ጥቁር አንበሳ ሆስፒታል፣ ቅዱስ ጳውሎስ ሆስፒታል፣ ቅዱስ ጴጥሮስ ሆስፒታል፣ የካቲት 12 ሆስፒታል፣ ዳግማዊ ምኒልክ ሆስፒታል፣ ጋንዲ ሆስፒታል፣ ዘውዲቱ ሆስፒታል፣ አለርት ሆስፒታል እና አበበች ጎበና የእናቶችና ሕፃናት ሆስፒታል ናቸው። የጤና ጣቢያዎችም ጥያቄያችሁ የኛም ጥያቄ ነው በማለት በአድማው እየተቀላቀሉ መምጣታቸውን ያመለክተው ንቅናቄው እንቅስቃሴያችን እየተጠናከረ በመምጣቱ መንግስት በአግባቡ ምላሽ ከመስጠት ውጭ እየተከተለ ያለው የልህና የኃይል አማራጭ አይሰራም ብለዋል። ይህን ተከትሎም ንቅናቄው የሚከተለውን መልእክት ለጤና ባለሙያዎች አስተላልፏል። ለሁሉም የኢትዮጵያ ጤና ባለሙያዎች፣ መንግስት የጤና ባለሙያዎችን ንቅናቄ ከመመለስ ይልቅ ለማድበስበስ ትልቅ ስራ እየሰራ ነው። ከዚህ ውስጥ አንዱ ቅጥር ያልፈጸሙን ባለሙያዎች ቅጥር እንዲፈጽሙ የፈሩትን አስገድዶ ለማሰራትና ተላላኪ ባለሙያዎችን ጊዜያዊ ሹመት በመስጠት እንደ መሳሪያ ለመጠቀም እየሞከር ነው። ስለዚህ ማናችሁም ሆነ አንዳችሁም ብትሆኑ ታሪካዊ በሆነው የኢትዮጵያ ጤና ባለሙያዎች ትግል ላይ ለመንግስት እንደ መሳሪያ መጠቀሚያ አትሩ። ከዚህ ድርጊታችሁ ታቀቡ፣ ተጠንቀቁም ማለት እንወዳለን። ምክንያቱም ይህን ታሪካዊ የመብት ትግል ከካዳችሁ መጨረሻ ላይ የተጠቀመባችሁ አካል ለስራ ባልደረቦቻችሁ ታማኝ አለመሆናችሁን ተረድቶ ከጨዋታ ውጭ እንደሚያደርጋችሁ ልትገነዘቡ ይገባል። በየቦታው ያወጡት የስራ ቅጥር ማስታወቂያ ያደመውን የጤና ባለሙያ ለማስፈራራትና ለመከፋፈል ነው። በዚህ ማንም እንዳይደናገጥና እንዳይፈራ በእነሱ የዜሮ ፖለቲካ ጨዋታ የሚሸነፍና የሚንበረከክ ባለሙያ የለም። አቅማችንንና አስፈላጊነታችንን ካላመኑ አይደለም ጭማሪ ደሞዝ ሊያደርጉ ይቅርና እንደ ሰውም አያከብሩ ነው። አንድነትና ጽናት አንድነት ኃይላችን ነው ብለዋል ንቅናቄው አሁን ባስተላለፈው መልእክት። በሌላ በኩል የኢትዮጵያ ጤና ባለሙያዎች ጥያቄና አድማ ከሀገር ውጭም የበርካቶችን ትኩረት እየሳበ ነው ጉዳዩን በትኩረት እየተከታተሉ ያሉ የውጭ ሀገር አክቲቪስቶች የኢትዮጵያ ሐኪሞች በወር ከመቶ ዶላር ያነሰ ገቢና ለስራ ምቹ አልሆነ ሁኔታ የጤና ዋስትና እንኳ ሳይኖራቸው እንዲሰሩ መደረጋቸው ሕይወታቸውንና ኑሯቸውን ክፉኛ አስቸጋሪ ስላደረገው ያሉበት አስከፊ ሁኔታ እንዲሻሻል ለረዥም ጊዜ ያቀረቡት ጥያቄ ምላሽ ባለማግኘቱ ወደ ስራ ማቆም አድማ መግባታቸውን እየገለጹ ናቸው።

but the government is trying to avert it የሚመለከታቸው አካላትም ሆነ ዓለም አቀፉ ማህበረሰብ ለኢትዮጵያ ሐኪሞች ድምፅ እንዲሆናቸው እየጠየቁ ናቸው። በአስከፊ ሁኔታ ላይ ያሉ የኢትዮጵያ መምህራንም አድማውን መቀላቀላቸው የሚቀር እንዳልሆነ እያመለከቱ ነው። ይህ በእንዲህ እንዳለ ከመብት ጥያቄው ጋር በተያያዘ ሐኪሞችን ማሰር ቀጥሎ ሙሉ በሙሉ የስራ ማቆም አድማ ያደረገው የባህር ዳር ፈለግ ስፔሻላይዝድ ሆስፒታል የቆዳና የአባለዘር በሽታዎች ስፔሻሊስት ሐኪም የሆነችው ዶክተር ሙሉ እና የሆስፒታሉ ሚድዋይፈሪ ነርስ የሆነው ደሳለኝ አስፋው በአገዛዙ ፖሊሶች ታፍነው መወሰዳቸው ታውቋል። ይህን ተከትሎ አራት ፓርቲዎች መግለጫ አውጥተዋል። የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረትና ምላሽ ይሰጠው ሲሉ አራት ፓርቲዎች በጋራ ባወጡት የአቋም መግለጫ አሳስበዋል። መይአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ባወጡት መግለጫ የጤና ባለሙያዎች የሚያገኙት ገቢ ራሳቸውንና ቤተሰባቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያህል ጥያቄ ሲያቀርቡ መሰንበታቸውን አውስተዋል። እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱት ጥያቄ መንግስት ተገቢው ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎቹን ማሳሰቢያ ተከትለን በጉዳዩ ላይ ሀሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል ያሉት ፓርቲዎቹ ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብለው በተሰጠው ጊዜ ውስጥ አግባብ ባለው ሁኔታ መልስ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል ብለዋል። በባለሙያዎቹ በኩልም የስራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱን ታዝበናል ያሉት ፓርቲዎቹ በመብት ጠያቄ የጤና ባለሙያዎችና በተጠያቂው መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ምክንያት ግንባር ቀደም የችግሩ ሰለባ የሚሆነው ከመንግስት ባለስልጣናትና ከጥቂት የግል ሕክምና አገልግሎት ተጠቃሚ ማህበረሰብ በስተቀር መቶ ሀያ ሚሊዮኑ የኢትዮጵያ ሕዝብ መሆኑን መንግስት በአግባቡ ሊያጤን ይገባል ብለዋል። ፓርቲዎቹ ቀድሞውንም ትኩረት ተነፍጎት የተዳከመው የጤና ስርዓታችን ላይ የባለሙያ ስራ ማቆም አድማ ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆኑ እየታወቀ የመንግስት ችግሩን እንዳላየ የማረፍ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ብለዋል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ ባለም መረጃ መሰረት በአንድ ሳምንት ውስጥ ከሰማንያ የሚበልጡ ሐኪሞች ለስር መዳረጋቸውን መረዳት ችለናል ያሉት ፓርቲዎቹ ኢትዮጵያና መሰል የአፍሪካ ሀገራት ከድሃው በሚሰበሰብ ግብር በውድ ዋጋ ያስተማሯቸውን ሐኪሞች ወዳደጉ ሀገራት እንዲፈልሱ በማድረግ የሚታወቁና የሚወቀሱ ሆነው ሳለ ይባስ ብሎ እጅግ አነስተኛና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅብላ እስር መገባቱ ልብ ሰባሪ ነው ብለዋል። የጤና ባለሙያዎች በተማሩት ትምህርት አገራቸውና ህዝባቸውን በቅንነትና ታማኝነት ማገልገል እንደሚገባቸው፣ ህዝባችንም ተገቢውን የህክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም፣ ራሱ እየቀለጠ አካባቢውን እንደሚያበራው ሻማ ባለሙያው በተጎሳቆለ ኑሮ እየሞተን ቢሆን ህዝብን ማገልገል አለበት የሚል እምነት ከቶውንም የለንም ያሉት ፓርቲዎቹ፣ በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም ብለዋል። ስለሆነ የሚላሉ ፓርቲዎቹ መግለጫቸውን ሲቋጩ አንደኛ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለተኛ የባለሙያዎችን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብና ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን። ሦስተኛ በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀርበውን የማኅበረሰብ ክፍል ታሳቢ ያደረጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ ሆነው በህዝባችን ስም ተማጽኖ እናቀርባለን። እግዚአብሔር አገራችን ኢትዮጵያና ህዝቧን ይጠብቅ። መኢአድ፣ ኢያፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ። ግንቦት 12 ቀን 2017 ዓ.ም. አዲስ አበባ፣ ኢትዮጵያ። በኢትዮጵያ የአሜሪካ አምባሳደር ሽሬ ገብተዋል። በብልጽግናና በህዋት መካከል ያለው ፍጥጫ በተካረረበትና የፕሪቶሪያው ስምምነት ከፍ ያለ አደጋ እንደተደቀነበት በሚወራበት በአሁኑ ጊዜ በኢትዮጵያ አሜሪካ አምባሳደር ኤርቪን ሆሴ ማሲንጋ ዛሬ ጠዋት ወደ ሽሬ ከተማ አቅንተዋል። አምባሳደሩ በዚሁ ጉብኝታቸው በፕሪቶሪያው የተኩስ አቁም ስምምነት ትግበራ ዙሪያ ከህዋት አመራሮችና ከጦር ጀነራሎች ጋር እንደሚመክሩና በአካባቢ ዘላቂ ሰላም ሊያሰፍኑ በሚችሉ እርምጃዎች ዙሪያ እንደሚወያዩ ተገልጸዋል። እንዲሁም የአሜሪካ መንግስት በክልሉ ላሉ ተፈናቃዮች የሚያደርገውን የሰብአዊ ድጋፍ ያለበት ሁኔታ ይገመግማሉ ተብለዋል። ስለ ትምህርት ስለ ዲፓርትመንት ነው፣ ስለ ኢንጂነሪንግ ዘርፍ ነው፣ ስለ ጤና ዘርፍ ነው። የሀረማያ ዩኒቨርሲቲ ተማሪዎች ወደ መከላከያ ኢንጂነሪንግ እንዲገቡና እንዲመለመሉ በዩኒቨርሲቲያቸው ቅጥር ግቢ በመከላከያ አዛዦች አማካኝነት ማብራሪያ ወይም ኦሪየንቴሽን ቢሰጣቸውም አንድም ተማሪ ሊመዘገብ እንዳልቻለ ተማሪዎች ያደረሱን መረጃ ያመለክታል። መልማዮቹ የመከላከያ ዩኒቨርሲቲ ኃላፊዎች የጤና ሳይንስ ትምህርትን ጨምሮ በዩኒቨርሲቲያቸው የምታገኙዋቸው ሁሉም የትምህርት ዘርፎች በመከላከያ ዩኒቨርሲቲ ውስጥ በተግባር ትምህርት በታገዘ ሁኔታ በጥሩ ደረጃ ይሰጣሉ ከሚል ቅስቀሳ ጀምሮ ብዙ የማግባባት ሙከራ ቢያደርጉም የተመዘገበ ተማሪ ካለመኖሩም በላይ አብዛኛው ኦሪንቴሽኑን አቋርጦ መውጣቱን ነው የመረጃው ምንጮች የገለጹልን። ስለ ትምህርት ስለ ዲፓርትመንት ነው ስለ ኢንጂነሪንግ ዘርፍ ነው ስለ ጤና ዘርፍ ነው እነዚህ ዲፓርትመንቶች አብዛኛዎቹ በጣም ተፈላጊ ዲፓርትመንቶች እና እጅግ በላብራቶሪ በቤተ ሙከራ የተደራጁ ነው። ዩኒቨርሲቲ የሚሰጠው ትምህርት ማንኛውም ትምህርት በቲዮሪ ሳይሆን በተግባር ላይ የተመሰረተ ነው። በጤና ሳይንስ በእነዚ ዘርፎች በእነዚ ዘርፎች ትምህርቶች ይሰጣሉ። በእነዚ ዘርፎች ባለፉት ወራት ከተለያዩ ክልሎች በብዙ ሺህ የሚቆጠሩ ወጣቶች በግዳጅ እየታፈሱ ወደ ውትድርና ማሰልጠኛ ማዕከላት እንደተወሰዱ በተደጋጋሚ መዘገቡ ይታወሳል። ከጥቂት ሳምንታት ወዲህ ደግሞ በየዩኒቨርሲቲዎች በመዞር ተማሪዎች የዩኒቨርሲቲ ትምህርታቸውን አቋርጠው እንዲመዘገቡ ቅስቀሳና ውትወታ እየተደረገ ሲሆን፣ እስካሁን ባለው ሂደት የከፍተኛ ትምህርቱን አቋርጦ ወደ መከላከያ ለመግባት የተመዘገበ ተማሪ አልተገኘም። ተ የመቀሌ ፍርድ ቤቶች ስራ ማቆማቸውን አስታወቁ። ፍርድ ቤቶቹ ዛሬ በይፋ ለጊዜው ስራ ለማቆም እንደተገደዱ ማሳወቃቸውን ዳጉጆርናል ነው የዘገበው ለሥራ ማቆም እንደ ምክንያት የተጠቀሰውም ዳኞች የደህንነት ችግር ወይም ስጋት ስላለባቸው ነው ተብለዋል በቀዳማዊ ወያነ ፍርድ ቤት የተለጠፈው ማስታወቂያ እንደሚያሳየው ከሆነ በተፈጠረው የደህንነት ስጋት ዙሪያ ከሚመለከታቸው አካላት ጋር ተነጋግረን መፍትሄ እስክናገኝ ድረስ የመቀሌ ከተማ መካከለኛ ፍርድ ቤትን ጨምሮ በሰባቱ ክፍለ ከተሞች የምንገኝ ፍርድ ቤቶች ለጊዜው ስራ አቁመናል የሚል ነው ይህ አሁን ውሳኔ የመጣውም በሟች ዘውዱ ሀብቱ ክስ ዙሪያ ባሳለፍነው ሳምንት በገዳይ ላይ የፍርድ ውሳኔ ለመስጠት የቅጣት አስተያየት እየተሰማ በነበረበት ጊዜ የተከሳሽ ቤተሰቦች ባስነሱት ውከት የፍርድ ሂደቱ እንዲቋረጥ ከተደረገ በኋላ ነው። የደቡብ አፍሪካው መሪ ሲሪል ራማፎሳ ወደ አሜሪካ ያቀኑ። ትራምፕ ወደ ስልጣን መምጣታቸውን ተከትሎ ከአሜሪካ ጋር ከፍ ያለ ውዝግብ ውስጥ ገብተው የቆዩት የደቡብ አፍሪካው መሪ ሲሪል ራማፎሳ ዛሬ ወደ አሜሪካ ያቀኑ ሲሆን ነገ ከፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ይነጋገራሉ ተብሎ ይጠበቃል። የፕሬዚዳንቱ ጽሕፈት ቤት እንዳለው የጉብኝቱ ዓላማ በአሜሪካና በደቡብ አፍሪካ መካከል ያለውን የሁለትዮሽ ግንኙነት ዳግም ለማስተካከልና ለማነቃቃት ነው። ስፑትኒክ እንደዘገበው ጉብኝቱ በዋናነት የኢኮኖሚና የንግድ ግንኙነቶችን እንደገና ማነጽ ላይ ያተኩራል። አሜሪካ በነጭ ደቡብ አፍሪካ ላይ ባነጣጠሩ የመሬት ወረራዎች ዙሪያ ባቀረበችው ክስ ምክንያት በሁለቱ ሀገራት መካከል የነበረው ግንኙነት ሻክሮ መቆየቱ ይታወሳል። ውድ ተመልካቾቻችን አድማጮቻችን፣ ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ፣ ለወቅታዊ፣ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም፣ በአንድነት፣ በሞገስ፣ በነፃነት በፍቅርና በክብር ለዘላለም ይኑሩ።